ሰላም እንዴት ናችሁ? ውድ ቻናል ለቤተሰቦች ለዛሬ ይዤላችሁ የመጣሁት የአማርኛ ቃላቶቹ መስርቼ በእያንዳንዱ ቃላቶች አረፍተ ነገር ማለት ነው ይዤላችሁ የመጣሁት ከዛ በፊት ግን እንኳን ለረመዳን ጾም በሰላም አደረሳችሁ። አጾሙ እየተፈታ ስለሆነ እዚህ በኋላ ኦንላይን መማር የምትፈልጉ ተማሪዎች እስካሁን በጾሙ ምክንያት ብዙ ተማሪዎች እንዳልተመቻችሁ እያዋራችሁ ነበረ። አሁን መማር ትችላላችሁ። ስልክ ቁጥሩን እዚህ ጋር አስቀምጫላችኋለሁ በኢሞ ዋትሳፕ፣ ቴሌግራም 251 9 18 32 00 42 በሚለው ስልክ ቁጥር እየደወላችሁ በሚመቻችሁ ሰዓት በቀን አንዳንድ አንድ ሰዓት በሳምንት አምስት ቀን በሚመቻችሁ ቀን ሊሆን ይችላል። ጠዋት ላይ ሊሆን ይችላል። ማታ ላይ ሊሆን ይችላል። እናንተ ስራ በሚጨርሱበት ሰዓት እያመቻቸው ትማራላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሳብስክራይብ እያደረጋችሁ በሌላ ቀን የምለቃችሁ ቪዲዮዎች እንዲደርሷችሁ ማድረግ ለሌሎች ጓደኞቻችሁ ሸር ማድረግ ይጠበቅባችኋል ማለት ነው። አሁን ቀጥታ አነብላችኋለሁ እናንተ እስከ መጨረሻው ድረስ ምክንያቱም እዚህ ጋር ያሉት ይቼ የመጀመሪያዋ የመቤት ቃላት መሰረትኩኝ ቀ እነዚህ ቀዮቹ ሙሉ ቃላት የመሰረትኩባቸው ናቸው። በነዚች በዚችኛዋ ቃላት እያንዳንዱ ምናድርግ ያለው ማለት ነው። አረፍተ ነገር መስል አንድ ባንድ እናየዋለን። አሁን ልጀምር ነኝ። የመቤት መጀመሪያው ቃላቶቹን ላንብብላችሁ። መሰላል መሰላል ይላል የመጀመሪያው። ሁለተኛ ጋር ስንመጣ ሙ በሚለው ሙዝ፣ ሙ በሚለው ሙዝ። ሶስተኛ ሚ በሚለው ሚስት፣ ሚ በሚለው ሚስት። ማ ማር፣ ማር። ሜ ሜዳ፣ ሜዳ። ም ምግብ ም ምግብ ሞ ሞተር ሞ ሞተር ይላል ማለት ነው። እዚጋ መ በምትለው የመጀመሪያዋ መሰላል መ መሰላል ሙ ሙዝ ሙ ሙዝ ሚ ሚስት ሚ ሚስት ማ ማር ማማር ሜ ሜዳ ሜ ሜዳ ምግብ ም በሚለው ምግብ ሞ ሞተር ሞ ሞተር ይላል ማለት ነው አሁን በመጀመሪያው መሰላል በሚለው ቃላት እንደመሰረት ካላችሁኝ መሰላል መሰላል ጣራ ጣራ ላይ መሰላል ጣራ ላይ ይወጣበታል መሰላል ማለት ጣራ ላይ የምንወጣበት ስለሆነ መሰላል ጣራ ላይ ይወጣበታል። መሰላል መሰላል ጣራ ጣራ ላይ ላይ ይወጣበታል ይወጣበታል። መሰላል ምንድን ነው ካላችሁኝ መሰላል መሰላል ጣራ ላይ ይወጣበታል ይላል። ሁለተኛ ሙዝ በሚለው ከሆነ አትክልት አትክልት ውስጥ አትክልት ውስጥ ሙዝ ሙዝ እወዳለሁ። ሙዝ እወዳለሁ። ለምሳሌ ከአትክልቶች መካከል አንዱ ሙዝ ነው። እንደ ሙዝ፣ ብርቱካን፣ ማንጎ፣ አፕል ያሉ ነገሮች አትክልት ናቸው። ከእነዚያ ከፍራፍሬዎቹ ማለት ነው። ስለዚህ ከእነዚያ ፍራፍሬዎች መካከል የአትክልት ውስጥ ማንን ሙዝ እወዳለሁ ብላችሁ ማውራት ትችላላችሁ ማለት ነው። አትክልት አትክልት ውስጥ አትክልት ውስጥ ሙዝ ሙዝ እወዳለሁ። አትክልት ውስጥ ሙዝ እወዳለሁ ማለት ትችላላችሁ። ሶስተኛ ደግሞ ምንድን ነው? ሚ በሚለው አበበ አበበ ጎበዝ ጎበዝ ሚስት ሚስት አገባ አገባ አበበ ጎበዝ ሚስት አገባ። አሁን ምንድነው ጎበዝ የምንለው? ብዙ ነገር ሊሆን ይችላል። በትምህርቷ ሊሆን ይችላል። አስተሳሰቧ ሊሆን ይችላል። ቤት አያያዟ ሊሆን ይችላል። ሙያዋ ሊሆን ይችላል። ስለ በተለያየ መልኩ ነው፣ ግን አበበ አበበ በሚለው አበበ አበበ ጎበዝ ጎበዝ ሚስት ሚስት አገባ አገባ ሚስት በሚለው አበበ ጎበዝ ሚስት አገባ። እሺም አራተኛው ማር ይላል። ማር በሚለው ምን እንላለን? ንብ ንብ ማር ማር ትሰጣለች ንብ ማር ትሰጣለች። እዚህ ጋር ንብ ንብ ማር ማር ትሰጣለች ትሰጣለች ንብ ማር ትሰጣለች ብዬ ማውራት እችላለሁ ማለት ነው። ስለዚህ ስለማር ስናወራ ንብ ማር ትሰጣለች ይላል ማለት ነው። እዚህ ጋር አምስተኛው ጋር ሜዳ በሚለው እንስሳት እንስሳት ሜዳ ሜዳ ውስጥ ውስጥ ገቡ ገቡ እንስሳት ሜዳ ውስጥ ገቡ። እንስሳት እንስሳት ሜዳ ሜዳ ውስጥ ውስጥ ገቡ ገቡ እንስሳት ሜዳ ውስጥ ገቡ ይላል ማለት ነው። ይሄኛው ምንድን ነው ያልኳችሁ? ስድስተኛው ምግብ እንዳትረሱሽ በደንብ እያደረጋችሁ አሁን፣ ምክንያቱም ኦንላይን የምትማሩት ዩቲዩብ ላይ የምትማሩት ከሆነ የተወሰነ ግር ይላቸዋል፣ ግራ ይገባቸዋል። አንድ በአንድ ለመለየት ምናምን ያስቸግራቸዋል፣ ገና ምንም ማትንትን ማትሉ ከሆነ ነገር ግን የተወሰነ ምታቁ የተማራችሁ ካላችሁ ኦንላይንም ልክ እኔ እንደማስተምረው ኦንላይን የአንድ ወር ሁለት ወር በደንብ ፊደላቶቹ መለየት ከቻላችሁ ማንበብ ትችሉታላችሁ። እያንዳንዱ ፊደላቱ ማለት ነው። ምሳሌ ምግብ ለሚለው ይቺ ለመሆኗን ካወቅነ፣ ለሰው ለሰው ልጅ ልጅ ምግብ ምግብ ያስፈልጋል። አሁን እንደዚህ ብሎ ለማንበብ እያንዳንዱ ፊደሎች መለየት ይጠበቅባቸዋል። ፊደል ያለያቸው ልጆች ነገ የምትማሩት በደንብ ስለምትሉት ነው። ለሰው ለሰው ልጅ ልጅ ምግብ ምግብ ያስፈልጋል ያስፈልጋል። አያችሁ ምግብ ለሚለው ለሰው ልጅ ምግብ ያስፈልጋል ይላል ማለት ነው። የመጨረሻው ሞተር ነው የሚለው ወንድሜ ወንድሜ ሞተር ማለት አንድ ሰው ሁለት ሰው ተሳፍሮበት ከቦታ ቦታ የሚንቀሳቀስ ስለዚህ ወንድሜ ወንድሜ ሞተር ሞተር ገዛ ገዛ ምን ይላል? ወንድሜ ሞተር ገዛ ወንድሜ ወንድሜ ሞተር ሞተር ገዛ ገዛ ወንድሜ ሞተር ገዛ እንላለን ማለት ነው። አሁን ከእናንተ ጋር የሚጠበቀው ከእናንተ የሚጠበቀው ምንድን ነው? እነዚህም ፊደሎች አሁን ወደ ታች ሳነብላቸው ጀመሪ መጀመሪያ የመጀምሯ ፊደል መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። አያችዋ እያንዳንዱ ፊደል ደግሞ ቃላት ስመሰረትበት መ በሚለው መሰላል፣ መሰላል በሚለው ደግሞ አረፍተ ነገር ስመሰረትበት መሰላል ጣራ ላይ ይወጣበታል። አያችሁ ሁለተኛው ሙ በሚለው በሁለተኛዋ ሙ ሙዝ፣ ሙዝ በሚለው ደግሞ አረፍተነገርስ መስራት፣ አትክልት ውስጥ ሙዝ እወዳለሁ። ሶስተኛ ሚ ሚ በምትለዋ ሚስት አልኩ ሚስት። ስለዚህ አበበ ጎበዝ ሚስት አገባ ብላችሁ መመስረት ትችላላችሁ ማለት ነው። አራተኛ ማነች? የመቤ መሙ ሚ ማ ማ ስለሆነች ማር፣ ማር ይላል። ማር ከሚለው ማር፣ ንብ ማር ትሰጣለች ንብ ማር ትሰጣለች ማለት እንችላለን። አምስተኛ ሜ ነች ሜ ከሚለው ሜዳ፣ የሰው ስምም ሜሮን፣ ሜላት ማለት እንችላለን። እራሳችሁ ፈለጋችሁት። እዚህ ጋር ሜ በሚለው ሜዳ፣ ስለዚህ እንስሳት ሜዳ ውስጥ ገቡ። እንስሳት ሜዳ ውስጥ ገቡ። ያው ሜዳ የምንለው እግር ኳስ ተጫዋቾች ኳስ የሚጫወቱበት የመጫወቻ ቦታ። ሁለተኛ ደግሞ እንስሳቶች ሳር የሚጠቀሙበት የሚግጡበት ቦታ ሜዳ ስለሚባል እንስሳት ሜዳ ውስጥ ገቡ እንላለን። አምስተኛው ም በሚለው ምን አይነት መሰረት ማለት ነው። ም ምግብ፣ ምግብ ለሚለው አረፍተ ነገር መስርቱ ከተባላችሁ ለሰው ልጅ ምግብ ያስፈልጋል፣ ለሰው ልጅ ምግብ ያስፈልጋል ማለት ትችላላችሁ። የመጨረሻው ሞ፣ ሞ ለሚለው ሞተር፣ ሞ ሞተር ነው። ወንድሜ ወንድሜ ሞተር ገዛ ወንድሜ ሞተር ገዛ ማለት ትችላላችሁ። እዚህ የበለጠን በራሳችሁ መመስረት ትችላላችሁ። አሁን ይሄኛው አረፍተ ነገር ለምሳሌ መሰላል በሚለው ደግሞ ሌላ ከአረፍተ ነገር ውጭም ረዥም የሆነ ሌላ ጽሑፍ የሚነበብ ምንባብ የሆነ ነገር ፓሴጅ ምንባብ መመስረት እንችላለን። ስለዚህ በዛ መሰረት ነው። ኦንላይን መማሪያ የምትፈልጉ አሁን በድጋሚ ስልኩ ልድገምላችሁ ሁለት ሀምሳ አንድ ዘጠኝ አስራ ስምንት ሰላሳ ሁለት ዜሮ ዜሮ አርባ ሁለት በሚል ቁጥር እየደወላችሁ መማር ትችላላችሁ ማለት ነው። እንደነገርኳችሁ ቀለል አድርጌ የፈለጋችሁ ሰዓት አስተምራችኋለሁ። ስለዚህ ለዛሬ ይበቃኛል። በሌላ ሰዓት ሌላ ቪዲዮ ይዤላችሁ እመጣለሁ። አመሰግናለሁ። ቻው።